ወደ ሌላኛው ጉዳያችን አለፍን። የኢትዮጵያ የሰላም ልኬት የሙከራ ጥናት በሰላምና አብሮነት ዙሪያ ሊጠናከሩ የሚችሉና በቀጣይ ሊሰራባቸው የሚገቡ ክፍተቶችን በደንብ ያሳየ ነው አሉ የሰላም ሚኒስትሩ አቶ ብናልፍ አንዱአለም። ጥናቱን በመላው ሀገሪቱ በአጭር ጊዜ ለማካሄድ በቂ ልምድና ቅም የተፈጠረበት መሆኑንም አቶ ብናልፍ ተናግረዋል። የኢትዮጵያ የሰላም ልኬት የሙከራ ጥናት ውጤት ይፋ ተደርጓል። በዚህ ጉዳይ ላይ ደግሞ መረጃ ሊያደርሰን ዘጋቢያችን ድልነሳ መንግስቴ በቀ ጸጥታ መስመራችን ላይ ነው የሚገኘው። ድልነሳ እንደምን ውለሃል? ይፋ በተደረገው የጥናት ውጤት ላይ ያስተዋልከውን የታዘብከውን ነገሮች ማጋራት ትችላለህ? አመሰግናለሁ ሀና፣ አንቺንም ተመልካቾችንም እንደምንዋላችሁ። እንግዲህ ዛሬ የሰላም ሚኒስቴር የኢትዮጵያ የሰላም ልኬት ብሎ ያጠናውን የሙከራ ጥናት ይፋ ያደረገበት መድረክ በአዲስ አበባ ሸራተን አዲስ ሆቴል እየተከናወነ ነው የሚገኘው በዚህ ሰዓት። እንግዲህ የዚህ ጥናት በዋነኝነት ትኩረት ያደረገባቸው ሶስት አካባቢዎች ናቸው። እነዚህ ሶስት አካባቢዎች ማለት የደቡብ ብሔር ብሔረሰቦችና ሕዝቦች ክልል፣ የሲዳማ ክልል፣ የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል፤ በሶስቱ የጥናቱ የተሰራባቸው ክልሎች ናቸው። እንግዲህ የአቶ ቡና አልፎ አንዱ አለም ሰላም ሚኒስቴር ሚኒስትር እንደገለጹት ይህንን ጥናት ማድረግ የታሰበው ከሶስት ዓመት በፊት በመላው ኢትዮጵያ ነበር። ነገር ግን በኮሮናና ከዛ በኋላም በተያይዘው በመጡ የሰላምና የአለመረጋጋት ችግሮች ምክንያት ይህንን ማድረግ አልተቻለም። ስለሆነም ያው ባለው ሁኔታ ተጠቅመው በሶስት ክልሎች ላይ ጥናቱን ለማድረግ ተችሏል ነው ያሉት። ነገር ግን ይህ ጥናት የሶስቱን ሶስቱ ክልሎች ላይ ተሰርቶ የኢትዮጵያ የሰላም ልኬት ተብሎ ይወጣ እንጂ አጠቃላይ ግን ከተሰራበት ሁኔታ ከአለም አቀፍ መለኪያዎች እና በተለይ ደግሞ አንዳንድ ነገሮች ከግለሰቦች አመለካከትና አገራትን ከሚመለከቱበት እይታና ግንዛቤም ስለሚመነጭ ውስንነቶች ሊኖሩት ይችላሉ ብለዋል። እንግዲህ ሰላም ዋነኛው ለሰው ልጆች ሁሉ በጣም አስፈላጊው ነገር ነው። ሰላም ከሌለ ምንም ነገር የለም። ስለዚህ ኢትዮጵያም እንደ ሌሎች አለማት ሁሉ ይህንን በየጊዜው ሰላሟ ያለበትን ደረጃ ማረጋገጥ ይጠበቅባታል። ይህ የሰላም ልኬት ጥናትም የመጀመሪያው ነው በኢትዮጵያ ብለዋል አቶ ብናልፍ እንግዲህ በመርሃ ግብሩ ላይ ይህ የተገኙ የተለያዩ አካላት አሉ አቶ ብናልፍን ጨምሮ የፕሮፌሰር መስፍን አሪያ ምክክር ኮሚሽን ኮሚሽነር አምባሳደር ተሾመ ቶጋ የተሰኳሽ ምክር ቤት አባላትና የሃይማኖት አባቶችም እንዲሁም ሌሎች በዘርፉ ላይ የሚሰሩ አካላትም ተገኝተው ነበር። ይህ ጥናት የተሰራው ኢንተርፔስ ከተባለ ዓለም አቀፍ ሰላም ላይ ከሚሰራ ድርጅት ጋርና ከሌሎች አጋር አካላት ነው። አጠቃላይ አራት አጋር አካላት ነው የተሳተፉበት። በዋነኝነት እንግዲህ የቤተሰብ የግለሰብ ሰላም፣ የቤተሰብ ሰላም፣ የማህበረሰብ ሰላምና አክሮስ ቦርደር ወይም ደግሞ ምንድነው አጎራባች የምንላቸው አካባቢዎችም ወይም ድንበር ዘለል የምንላቸው ላይ ነው ጥናቱ እየተደረገው። በዚህም በተገኘ ውጤት በአጠቃላይ ከአስሩ ነው የተወሰደው። አስር ማለት አስር ከተገኘ በጣም እጅግ በጣም ጥሩ ነው ማለት ነው። ዜሮ ከሆነ ደግሞ በጣም አስከፊ ሁኔታ ላይ ያለ የሰላም ሁኔታ አለ ማለት ነው። እንግዲህ በዚህ መሀል ስድስት ነጥብ ሰባት ነው አጠቃላይ በሶስቱም ክልሎች በድምር የሰላም ልኬቱ ደረጃው ያለበት ሁኔታ ማለት ነው። ከዚህ ውስጥ እንግዲህ ነጣጥለን ስንመለከት የደቡብ ብሔር ብሔረሰቦችና ሕዝቦች 6.8 የሲዳማ 6.6 እንዲሁም በተመሳሳይ የደቡብ ምዕራብ ኢትዮጵያ ሕዝቦች 6.8 የሰላም ልኬት በእያንዳንዳቸው ታይቷል። ወንዶች የ6.7 የሴቶች ደግሞ 6.6 ልኬቱ ተብሎ ተመዝግቧል። እንግዲህ ማለት ነው በዚህ ላይ እንግዲህ ወደ 808 አካባቢ ተሳታፊዎች አሉበት። በተለይ 101 ቀበሌዎችና ሌሎችም እንደዚሁ 101 ሌሎች ተሳታፊዎችም ያሉበት በየግለሰብም ደረጃ እንዲሁም በቡድንም ደረጃ ቃለ ምልልሶችንም ተከትሎ የተሰራ ጥናት መሆኑ ተመላክቷል። በአጠቃላይ እንግዲህ በ ግለሰብ ደረጃ ያለውን ጥናት ውጤት ስናይ 8.1፣ በቤተሰብ ደረጃ 7.1፣ በማህበረሰብ ደረጃ 6.3፣ በክሮስ ቦርደር በምንለው ደግሞ 5ም 5.4 ነው የተመዘገው። ይህ ማለት እንግዲህ ያሳየው አጠቃላይ ጥናቱ ከግለሰብ ሰላም እየሰፋ ሲሄድ የሰላም ሁኔታው እጅግ አሳሳቢ እና እየቀነሰ እንደሄደ ያሳያል ማለት ነው። በአጠቃላይ በጥናቱ የተገኙ ውጤቶች ምንድን ናቸው ከተባለ እንግዲህ በተለይ ከምግብ ወይም ፉል ሴኩሪቲ ከምንለው አንጻር፣ በምግብ ራስን መቻል ከምንለው አንጻር ለእያንዳንዱ ሰው ከማረጋገጥ እነዚህ እንደ አንድ ችግር የሚታዩ ናቸው። ምን ያክል በምግብ ራስን መቻል የሚችል ክልል ካለ ወይም አካባቢ ካለ ማህበረሰብ ካለ የሰላም ሁኔታው ምን ያክል እየተሻሻለ እንደሚሄድ የሚያሳይ ነው ማለት ነው። ስለዚህ እዚህ ላይ ትኩረት ተደርጎ መስራት እንዳለበት ነው ተመላክቷል። በአጠቃላይ እንግዲህ አቶ ብናልፍ ምንድና ያሉት ይህ ውጤት ውስን ቢሆንም እንኳ ነገር ግን በአጠቃላይ በአጠረ ጊዜ በሚቀጥለው ጊዜ በአገር አቀፍ ደረጃ ለምናደርገው የሰላም ልኬት ጥናት ልምዶችና ከፍተኛ አቅም የተገኘበት ነው እንዲሁም ደግሞ በአጠረ ጊዜ ጥናቱን ማድረግ የምንችልበት ሁኔታ የፈጠረ ጥናት ነው። በአካባቢቱም በአካባቢው ያሉ የሰላም ሁኔታዎችን የአስተዳደር ጉዳዮችንም እንደገና እንድናይ ክፍተቶቻችንን ፈትሸ እንድንመለከትና ማስተካከል ያሉብንን እቅዶችና ተግባሮቻችን የምንፈትሽበት አጋጣሚ ነው እየፈጠረልን ብለው ተናግረዋል። ማለት ነው እንግዲህ የዚህ ኢትዮጵያ የሰላም ልኬት ጥናት ላይ ምክር ሀሳብ ተብለው ለፖሊሲም ግባት ይሆናሉ ተብሏልእና እና ምክር ሀሳብ ተብለው ወደ አምስት ነጥቦች ተዘርዝረዋል ምናልባት ሁለቱን እንኳን ለመጥቀስ ያክል ዘርፈ ብዙና በተለያየ ደረጃ ያሉ አብሮ የመስራት ወይም ፓርትነርሽፕን የመፍጠር አካሄዶች ለተቀናጀና ለተሻለ ሰላም ግንባታ መስራት ያስፈልጋሉ እነዚህ አካሄዶች ያስፈልጋሉ የማህበረሰብ ካፒታል ወይም ሶሻል ካፒታል የምንላቸውንም ለዘላቂ ሰላም መስፈን ልንጠቀምባቸው ይገባል በሰላም ግንባታ ጥረቶች ሂደትና ውጤቱን የሚወስኑትን የማህበራዊ ኢኮኖሚያዊ ተጠቃሚነትንም ማረጋገጥ ይገባልና እንዲሁም ደግሞ ለብሔራዊና የሰላም ስራዎች ወይም ለእርቀት ሰላም ስራዎች ሁሉ እና ለመልሶ ግንባታ ስራዎች የመረጃ ወይም የዳታን ጥቅምም ፕሮሞት ልናደርግበት ወይም ልናስታውቅበት ይገባል ተብሏል ማለት ነው። እንግዲህ በአጠቃላይ ይህ ጥናት ኢትዮጵያን አይወክልም። ነገር ግን ለሚቀጥለው ለሀገር አቀፍ ጥናት ግብአት ሆኖ ለሌሎችም አጥኚዎች ግብአት ሆኖ ጥቅም ላይ ይውላል ነው የተባለው። አሁን ካለችበት ሀገራችን ካለችበት ነባራዊ ሁኔታ አንጻር እንዴት ነው ይህ ነገር ያሳያል ብለን እኛም የጥናቱን አባላት አቅራቢ ተሳታፊ አባላትን ጠይቀን ነበር። አጠቃላይ ህን አያሳይም፣ ነባራዊ ሁኔታውን አያሳይም። ነገር ግን አሁንም ስድስት ነጥብ ሰባት ማለት የተሻለ ነው ማለት አይደለም። አስጊ ሁኔታ፣ አሳሳቢ ሁኔታዎች እንዳሉ ያሳያል ብለው ሀሳባቸውን ነግረውናል። በአሁኑ ያለኝ መረጃን ይመስላል። ሌሎች መረጃዎችን በዜና ሰዓታችን የምናደርስ ይሆናል። ለአሁኑ ከልብ አመሰግናለሁ።